ሰላም ጤና ስትልኝ ከሀረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም በዓለም አቀፍ የጀጎል ቅርስ የተከናወኑ ውጤታማ የልማት ስራዎች ለክልሉ ተጨማሪ ቱሪስት መዳረሻ የፈጠሩ መሆናቸውን በፕላንና ልማት ሚኒስቴር ሚኒስትር ዶክተር ፍጹም አሰፋ ገለጹ። በፕላንና ልማት ሚኒስቴር ሚኒስትር ፍጹም ዶክተር አሰፋ እንደተናገሩት ልኡካን ቡድኑ በሀረሪ ክልል የጀጎል ዓለም አቀፍ ቅርስን ተዘዋውሮ ተመልክቷል። የፕላንና ልማት ሚኒስትሯ ፍጹም አረጋ በወቅቱ እንዳሉትም ዓለም አቀፍ ቅርሱን ማዕከል ተደርገው የተሰሩ መልሶ መልማት ስራዎች ጥበቃና እንክብካቤ ቅርሱን አጉልቶ ያወጣ ነው ብለዋል። ቅርሱን ለመጠበቅ የተሰራው ስራም ተጨማሪ የቱሪስት መዳረቻ የጨመረ መሆኑን አክለዋል። በተለይ ቅርስን ጠብቆ እና ተንከባክቦ ለመጭው ትውልድ ለማስተላለፍ ጉልህ አስተዋጽኦ ያለ መሆኑን እናም ለጎብኚች እንዲሁም ለነዋሪዎች ምቹ ስፍራ የፈጠረ መሆኑን ጠቁሟል። ይህን የልማት ስራም ዘላቂነት ማስቀጠል እንደሚገባም ነው የገለጹት። ሲል ባልደረባችን ገዛኛ ድራጌ መረጃውን አድርሶናል። የሀረር ቀን ገናናነቷን በሚመልስ መልኩ እየተገነባች መሆኑን የሀረር ክልል ባህልና ቅርስ ቱሪዝም ቢሮ አስታውቅም። የቱሪዝም ስፍራዎችን በማንከባከብና መልሶ በማልማትን የቱሪዝም ቆይታዎችን በማራዘም ስራ እየተሰራ ስለመሆኑ የተገለጸው የአብስራ ሰግድ ሀረር ከተማ በዓለም አቀፍ የቱሪዝም ከተሞች ፌዴሬሽን አባል መመዝገቧ ይታወሳል። የክልሉ ባህል ቅርስና ቱሪዝም ቢሮ የቱሪዝም ዳይሬክተር አቶ ሳሚ አብዱልዋሲ እንደገለጹት በክልሉ ያሉ የቱሪስት መዳረሻ ስፍራዎች ቀደም ሲል ለከፍተኛ አደጋ ተጋልጠው የነበረ መሆኑን አስታውሰው ከለውጡ ማግስት በኋላ ሀረር ከተማ ገናናነቷን በሚመልስ መልኩ መሰራቱን ገልጸዋል። ቅርሶችና ሙዚየሞችን በማደስ በክልሉ ያሉ የቱሪስት መዳረሻ ስፍራዎችን ታሪካዊነታቸውን ሳይለቁ መልሶ የማደስና የማልማት ስራ ተሰርቷል ብለዋል። እንደሚታወቀው አጠቃላይ ሀረር የምትታወቀው በቅርስ ነው። ያ ቅርሱንም በጣም አደጋ ላይ የነበረበት ሰምሃው ዴንጀር ሊስት ላይ ዩኒስኮ ላይ የገባበት ሁኔታዎች ነበሩ እና ያን ነገር ፕሮቴክት ከማድረግ ባሻገር አንድ ቪዥን ከፍ ተደርጎ ቤስት ዴስቲኔሽን ትልቁ ምስራቁ ኢትዮጵያ ላይ ምርጡ መዳረሻ ከማድረግ አኳያ ኢኒሼቲቭውን ይወስደው እየሰራበት ያለበት ሁኔታዎች ነበሩና በዋነኝነት የተሰሩ ስራዎች ምንድናቸው? ጀጉል ዙሪያ ላይ ያሉትን ቦታዎች ህገወጥ የነበሩ ይዞቶች ነበሩ፣ እንደዛ ደግሞ አላስፈላጊ ግንባታዎች የተደረጉ ነበሩ። ያንን ነገር አካባቢ ማጥራትና ግሪን ማረግ ስራዎች ነበሩ። ያ ነገር እሱ ላይ ብቻ አላበቃም ማለት ነው። ውስጥ ለውስጥም በጣም ችግር የነበሩበት ሁኔታዎች ነበሩና ቅርሶችን ከማደስ አኳያ ሙዚየሞችን ከማደስ አኳያ ይሄ አንድ ቱሪስቲክ ዴስቲኔሽን የምንለው መዳረሻ ልማት የምንለውን ስራ በክልል ደረጃ ኢኒሼቲቭን ተወስዶ የሰሩ ስራዎች አሉ ማለት ነው። ውስጥ ለውስጥ ውስጥ በኩል ደረጃ እስከ ሶስተኛ ሶስተኛ ዙር የሄዱበት ውስጥ ለውስጥ የሰሩ ስራዎች መንገዶች አሉ። ቃዲዮኒስ የምንለው ከዚህ በፊት ይሄ ኢንዲያን ሀረሪ አርኪቴክቸር የሆኑ ቤቶችን ሪኖቬት ተደርጎ በዛ ደረጃ የተሰሩ ሁኔታዎች አሉ። አርተር ራምፖ ሰምሀ ሙዚየሙ ነበረ፣ ግን ትንሽ አደጋ ላይ በነበረበት ሁኔታዎች ነበሩ። ያን ሪኖቬት የተደረጉ ስራዎች አሉ። ከቅርሱ ባሻገር በክልሉ የተሰሩ የኮሪደር ልማት ስራዎች የከተማዋን ገጽታ ከመቀየር ባለፈ ለነዋሪዎች ምቹ የመኖሪያ አካባቢን የፈጠረና ከፍተኛ የቱሪስት ፍሰት መጨመር የቻለ መሆኑን ገልጸዋል። በከተማው የተከናወኑ የልማት ስራዎች ውጤታማ መሆናቸውን ማሳያው የሀገር ውስጥና የውጭ ሀገር ጎብኚዎች የቆይታ ጊዜያቸውን ማራዘም መቻላቸው ማሳያ ነው ሲሉ አቶ ሳሚ ገልጸዋል። ሀረር በይበልጥ የምትታወቀው በቅርሶቿ ስለሆነ ከቅርሶቿ መካከል አንዱ በሆነው አስመዲን በሪ በመጠቀም የራሷን ብራንድ እንዲኖራት የሚያስችል ስራ እየተሰራ መሆኑን ገልጸዋል። ኢትዮጵያ ላይ ላንድ ኦፍ ኦርጂን የምንለዋል። በባንዲራ ደረጃ የአማርኛን አማርኛን አልፋቢት ተጠቅመን ላንድ ኦፍ ኦርጂን ተብሎ ኢትዮጵያ የምንለውን ነገር ተሰርቶ ባንዲራ በዛ ደረጃ የተሰራበት ሁኔታዎች አሉ። ሎጎ ብራንድ ታግ ላይ ነው የተሰራበት ሁኔታዎች አሉ። ሀረር ግን አልነበራትም፣ ያ ነገር ማለት ነውና ያንን ነገር ከመስራት አኳያ ሀረር ዘ ሊቪንግ ሙዚየም የምንለው እያንዳንዱ ነገር ሀረር የምትለዋን ነገር ተቀርጾ ሀረርን ይገልጻል የምንለው ቅድም ለማንሳት እንደፈለግ ነው። ሀረር በዋነኝነት የምታውቁ ካልቸራል ቱሪዝም፣ ሄሪቴጅ ቱሪዝም ነው። ያንን ከአምስቱ በሮች አንደኛው የምንለውን ቪክትሪ ጌት የምንለው አስማዲን በሪ የሚባለውን በጣም የሚያምር አርክቴክቸር ያለው ያንን ነገር ሀረርን ይገልጻል ከሚል አኳያ የራሳችን ታግ ላይን ብራንድ ዴቨሎፕ አድርገን የየርንበት ሁኔታዎችን ያሉትና ሀረርን ይገልጻል ተብሎ ነው የሚታሰበው። ትላልቅ መድረኮች ላይ ትሬድ ፌሮች ላይ ስትሳተፍ፣ ትላልቅ ኤግዚቢሽኖች ላይ ስትሳተፍ፣ ኢንተርናሽናል የሆኑ ፕሮግራሞች ላይ ተሳተፍ ሀረርን ልታስታወቅ የምችልበት ሰው አይምሮ ውስጥ ሊገባ ቀለል ያለ ብራንድ መሰራት ነበረበት ና ያንን ነገር ዴቨሎፕ ያደረግንበት ሁኔታዎች ነው የሚኖሩት። በዚህ ሶስት አመት ውስጥ ይሄ ቱሪዝሙ ላይ ሰፋፊ ስራዎች እየሰሩበት ያለበት ሁኔታዎች ነው ያሉት ማለት ነው። በጀጎል ውስጥ ለውስጥ መንገድ የተከናወነው የማደስ ና መልሶ የማልማት ስራ ወጣቱ እምቅ እውቀቱንና ችሎታውን እንዲያሳይ ማገዙንም ገልጸዋል። አቶ ሳሚ አክለውም በቻይና በሆንግ ኮንግ በተካሄደው የዓለም ቱሪዝም ከተሞች ፌዴሬሽን ጉባኤ ላይ ዓለም አቀፍ የቱሪዝም ከተሞች ፌዴሬሽን አባል ሆና መመዝገቧ የከተማዋን ሁለንተናዊ እምቅ የቱሪዝም አቅም ለማስተዋወቅ ትልቅ አስተዋጽኦ እንዳለውም ተናግረዋል። ቱሪስቶች ቆይታቸውን እንዲያራዝሙ ከሚያደርገው አንዱ ምቹ የማረፊያ ቦታ በመሆኑ ደረጃቸውን የጠበቁ የሆቴል ግንባታዎች እየ የተከናወኑ ነው ያሉት አቶ ሳሚ ከሆቴሎች በተጨማሪም ጀጎል ውስጥ ያሉ የሐረሪ የባህላዊ ማረፊያ ቤቶችን በማደስ ክፍት የሆነበት ሁኔታ መኖሩንም አክለዋል። የሐረሪ ክልል ህብረት ማህበራት ስራ ማደራጃ ና ማስፋፋያ ኤጀንሲ ደንብና መመሪያውን ባላከበሩ ማህበራት ላይ እርምጃ መውሰዱን አስታውቋል። የህብረተሰቡን ጠቃሚት የሚያረጋግጡ ተግባራት ተጠናክሮ እንደሚቀጥሉም ነው የተገለጸው። ጌትነት ዘውዱ ያዘጋጀውን ዘገባ ፍቃዱ በላይ ያቀርበዋል። የሐረሪ ክልል የብረት ስራ ማደራጃና ማስፋፊያ ኤጀንሲ የደንብና መመሪያን ባላከበሩ ማህበራት ላይ እርምጃ መውሰዱን አስታውቋል። በኤጀንሲው የማህበራት ቁጥጥር አስተባባሪ ወይዘሮ ሂዲያማን እንደገለጹት አንድ ማህበር ሙሉ በሙሉ ፈቃድ የተሰረዘ መሆኑን ገልጸው አስራ ሁለት ማህበራትን ማስጠንቀቂያና ስምንት ማህበራት ደግሞ ሰማንያ ሺህ ብር ቅጣት እንደተጣለባቸው ገልጸዋል። እርምጃ የወሰድንባቸው የብረት ስራ ማህበራት በብር የተቀጡ አሉ፣ በማስጠንቀቂያ የተጻፈባቸው አሉ፣ እገዳ የታገዱ አሉ። እና እንዲፈርሱ የኢንስፔክሽን ውሳኔ ሐሳብ ለቢሮ የቀረበባቸው ህብረት ስራ ማህበራት አሉ ማለት ነው። በዛም መሰረት በማስጠንቀቂያ የተቀጡ ወደ 9 ህብረት ስራ ማህበራት የጽሁፍ ማስጠንቀቂያ ደርሷቸዋል። በብር የተቀጡ ደግሞ እስከ 86 ሺህ ብር በብር ተቀጥተዋል ማለት ነው። እነዚህ ህብረት ስራ ማህበራት ወደ 11 ህብረት ስራ ማህበራት ብር ተቀጥተዋል ማለት ነው። የተቀጡት ብርም እስከ ሰማኒያ ስድስት ሺህ ብር ደርሷል። የጽሁፍ ማስጠንቀቂያ እንደዛው የተሰጣቸው አሉ። የታገደ ደግሞ አንድ ህብረት ስራ ማህበር አለ። የታገደበትን ምክንያት ከስራ ክልሉ ውጪ አገልግሎት እየሰጠ ያለ ህብረት ስራ ማህበር ነው ማለት ነው። እርምጃው የተወሰደባቸው ማህበራቱ ሂሳባቸውን በወቅቱ ኦዲት ባለመደረጉ እና ከማህበራቱ አባላት የተገኘ ትርፍ በወቅቱ ድርሻቸውን ማካፈል ባለማከናወናቸው መሆኑን ጠቅመዋል። በአብዛኛው ህብረት ስራ ማህበራት ደንብና ህግን ያላከበሩ በተለያየ በኢንስፔክሽን መመሪያ 02/2014 መሰረት የተለያዩ ህብረት ስራ ማህበራት ላይ የተለያየ እርምጃዎች ተወስደዋል ማለት ነው። በዚህ መሰረት መተዳደሪያ ደንብ መሰረት የማይፈጽመዋሉ ተደራጅተው በምሳሌ ገንዘብ ቁጠባና ብድር ህብረት ስራ ማህበር ተደራጅተው ወደ ተግባሩ ያልገቡ ያልገቡና በመቆጠብ ብቻ ላይ ተደራጀዋሉ እነዛን ሰርተፍኬታቸውና መተዳደሪያ ደንባቸው በሚያዘው በመተዳደሪያ ደንቡ መሰረት እንዲሰሩ አመታዊ እቅድ የሌላቸው ሪፖርት በየሩብ አመቱ ለኤጀንሲው ለክልሉ ብረት ስራ ኤጀንሲ የማይልኩ ኦዲት የማያስደርጓሉ በአንድ ህብረት ስራ ማህበር በአመት አንዴ ኦዲት ማስደረግ አለበት። በዘርፉ የህብረተሰቡን ተጠቃሚነት ለማረጋገጥ ማህበራቱ ላይ አስፈላጊውን ክትትልና ቁጥጥር የሚደረግ መሆኑን ገልጸዋል። በ2017 ዓ ም የተካሄደው ማሻሻያ በሁሉም ወረዳዎች አነስተኛ ማህበራትን ከመገንባት ይልቅ ጠንካራ ማህበራትን ለመጨመርና በማህበራቱ ውስጥ የሚስተዋሉ ህገወጥ አሰራሮችን ለማስወገድና ለማሻሻ ያለመ ነው ብለዋል። የክልሉ ህብረት ስራ ማደራጃና ማስፋፊ ኤጀንሲ በዘርፉ ለውጥ ለማምጣት የተለያዩ ማሻሻያዎችን አጠናክሮ የሚያስቀጥል መሆኑንም ወይዘሮ ሂንዲያ አመላክተዋል። መንግስት እያደረገ ያለው የባህር በር ጥያቄም ተገቢና ወቅታዊ መሆኑን የሀረሪ ክልል ነዋሪዎች ገልጸዋል። ባህር በርን በተመለከተ መንግስት እያደረገ ያለው እንቅስቃሴንም እንደሚደግፉና ከመንግስት ጎንም እንደሚቆሙ ነዋሪዎቹ አክለው ገልጸዋል። አርፋት ሱማን ያዘጋጀችውን ዘገባ ናርዶ ስዳ ህምጽት አቀርበዋለች። የባህር በር ጥያቄ መስተጋባት ከጀመረ የሰነበተ ሲሆን ይህም ጊዜውን ሲጠብቅ የነበረና በርካቶች ልቦና ውስጥ የኖረ ጥያቄ አሁን ጊዜው ደርሶ ሀገራዊ አጀንዳ መሆኑ ይታወቃል። ጣቢያችን ያነጋገራቸው የክልሉ ነዋሪዎች እንደገለጹት የኢትዮጵያ መንግስት እያደረገ ያለው የባህር በር ጥያቄ ተገቢና ወቅታዊ መሆኑን ገልጸዋል። ቀይ ባህር የቀድሞ ፖለቲከኞች በሰሩት ስህተት ያጣ ነው የኢትዮጵያ ስጦታ እንደነበረም ይገልጻሉ። ቀይ ባህር በታሪካዊ አጋጣሚ ያጣ ነው። ወደባችን ነው ከጥንትም ከንጉሱ ዓመተ ምህረት ጀምሮ ቀይ ባህር የራሳችን የራሳችን ነው። በር መውጫና መግቢያ ነው። በታሪካዊ አጋጣሚ ነው ያጣ ነው። ስለዚህ ቀይ ማህበር አሁንም አገራችን በምታካሄደው ኢኮኖሚ እድገት አንጻር ቀይ ባህር እጅግ በጣም አስፈላጊያችን ነው። በተቻለ መጠን በሰላማዊ መንገድ ቀይ ባህር ማግኘት ግድ ይለናል። እጀኖሌ ሞቱማን ኛ ነገኛ ረት ቀቡ ድነግዴ ረትቀቡ ሲያሳ ረት ቀቡ ሁንደ መንግስታችን ለሰላም እና ለኢኮኖሚ እንዲሁም ለፖለቲካ ያለውን አቋም በመደገፍ የአገሪቱን ብልጽግና ለማስቀጠል መስራት አለብን። እዚህም ዘይ ምሳሌ ኩተበዝ ይትቆጫታን ሺዞ መጀመሪያ የማይመስል መስሎ ነበር የተቆጠረው። ለዚህም ሀቃችንን መፈለግ ግዴታችን ነው። ህዝቡ በብርም፣ በእውቀቱም፣ በጉልበቱም ከመንግስት ጎን መቆም አለበት። ይህ ጊዜ ኒዕመት እንታ ኢትዮጵያ ሻቢል አቅንቤማ ነቃሀናማ ይህ ለኢትዮጵያ ትልቅ ስጦታ ነው። መጀመሪያም የነበረን የእኛ ወደብ ነው፣ በእጃችን ነው ያጣ ነው። አሁን መንግስት እያቀረበ ያለው ጥያቄ አግባብ ያለው ነው። ስለሆነም ህዝቡም ከመንግስት ጎን መቆም አለበት። ነዋሪዎቹ አክለውም የኢትዮጵያ የባህር በር ማግኘት በኢኮኖሚው ዘርፍ ተጠቃሚ ከመሆኗን ባሻገር በዘርፉ የምታመጣውን ወጪ በማስቀረት ካደጉት ሀገር ተርታ ሊያሰልፋት እንደሚችል ያላቸውን እምነት ገልጸዋል። ሀገራችን በአሁኑ ጊዜ ውስጥ ከፍተኛ እድገት፣ ትልቅ ኢኮኖሚ ከሚገነቡት አገሮች መካከል በተርታብ እየተሰለፈች ያለችበት አገር ነች። ቀይ ባህር ማለት ለአገራችን ጉሮሮ ነው። ጉሮሮ ከተቆረጠ በቃ ምንም ኑሮ የለም ማለት ነው። ስለዚህ ቀይ ማህበር ቀይ ባህር እጅግ በጣም ለእኛ አስፈላጊ ስለሆነ ሁላችንም ከመንግስት ጎን ቆመን ለመንግስት አስፈላጊውን ድጋፍ መስጠት ይገባናል የሚል እምነት አለ ከገይሶኒ ዱበቱቲ ከፈልቲ ት ብየ ጀቡቲ ከፈላ ጅሩ ወገትቀቤኝ ሂ አሮምሳ ባፍ ቀይ ባህር አለን ማለት የኑሮ ውድነቱም ተቀረፈ ማለት ነው። ከውጭ ምንዛሪ ጠባቂነትም ተላቀቅን ማለት ነው። የቀይ ባህር ጉዳይ ለወደብ የምናወጣውን ወጪ ለሌሎች የልማት ስራዎች ማዋል ስለምንችል ሁላችንም የበኩላችንን አስተዋጽኦ ማበርከት ይገባናል። መሶውም ይነፍሳል ባዞለ ያሳልጣማ አባይ እንደ ተሳካ ሁሉ ቀይ ባህርንም እናሳካዋለን። እጅ ለእጅ ተያይዘንና ተባብረን እናሳካዋለን። ሀገራችን አሁን ያለችበትን ደረጃ በላቀ ሁኔታ የሚያሳድግ በመሆኑ በአንድነት ማስቀጠል አለብን። ድርቅ ንታ ይ ሓጀ ቤ ትክሰልሽ ጀሚ ሞሽ ለ ከምዚ ናም ገረብ ዝነዛ ኣታጮት ሞሽ ሓልበ ነጊራ ሞሽ ሓልበና ንተላዛ ሕብረተሰቡ ለኣባይ ግድብ ያሳየውን አንድነት በማጠናከር በሁሉም የልማት ፕሮጀክቶች ላይ እና ከባህር በር ጋር ተያይዞ የሚያስፈልገውን ትብብር በማድረግ ከመንግስት ጎን መቆም እንደሚገባም ነዋሪዎቹ መልእክታቸውን አስተላልፈዋል። አባይም እንደተሳካ ቀይ ማህበር ቀይ ባህርም እናሳካለን ተረባርበን እጅ ለእጅ ተያይዘን በብሔር ሳንለያይ ኢትዮጵያ ድሮንም በአንድነቷ ነው የምትታወቀው። እኛ ድሮንም የኢትዮጵያ ሕዝብ እርስ በርስ እንናቆራለን፣ ነገር ግን ውጭ ጠላት ሲመጣ አንድ ላይ እንረባረባለን። ያ ሁሉ የመናቆሩ ቀርቶ አንድ ላይ በጋራ ሆነን ተያይዘን እጅ ለእጅ ተያይዘን አገራችንን ማስቀጠል አለብን። አሁን ያለችበት ደረጃ የላቀ ወደፊት አገራችን ኢኮኖሚ ደረጃ እንድታስመግብና አገራችንን እድገት በሚገባ መደገፍ እና ማስቀጠል አለብን። ላለ ቀይ ባህር ረቲ እጀኖን ሞቱማን ገኘ ከ እጀኖ በቀይ ባህር ላይ መንግስታችን ያለውን አቋም የእኛም አቋም ነው። ሁሉም ዜጋ እንደ አባይ ግድብ ሁሉ በቀይ ባህር ጉዳይ አንድነቱን በማጠናከር እና በመደገፍ የበኩሉን አስተዋጽኦ ሊወጣ ይገባል። በቃጭ በሀገር ውስጥም ሆነ በውጭ አገር ያለው ኢትዮጵያዊ በሙሉ ይህንን የቀይ ባህር ጉዳይ የራሳቸው ጉዳይ አድርገው አስተዋጽኦ ማበርከት ይኖርብናል። አባይዞ ይኩኑ ለፈነመ ማለት ነዋ ዚ ነበ ዲግኔ ወካል ኢኮኖሚያችን እንዲያድግ ከተፈለገ ህብረተሰባችን በሙሉ በአንድ አቋም የቀይ ባህርን ጉዳይ የራሱ ጉዳይ በማድረግ መከፈል ያለበት መስዋዕት ሊከፍል ይገባል። ላለው የኢትዮጵያ የባህር በረት ጥያቄ ዓለም አቀፋዊ አጀንዳ መሆኑና በዓለም አቀፍ መድረክ አጀንዳ እንዲሆን ማድረግ መቻሉን ጠቁመዋል። ሐረማያ ዩኒቨርሲቲ ለማያ ከተማ ሕክምና መስጫ ቁሳቁስ ድጋፍ አደረገ። ሐረማያ ዩኒቨርሲቲ አካባቢውን ማህበረሰብ በትምህርት፣ በጤና፣ በግብርና ና በተለያዩ ዘርፎች ድጋፍ በማድረግም ከፍተኛ እገዛ እያደረገ መሆኑ ተገልጿል። ገዛኝ አራጌ ማያ ከተማ ውስጥ ለሚገኙ ተቋማት የሚከፋፈሉ የህክምና መስጫ ቁሳቁሶችን የአርማ ዩኒቨርሲቲ ፕሬዚዳንት ዶክተር ጀማል ዩሱፍ ለከተማዋ ከንቲባ ዶክተር ኢፍራህ ወዚር አስረክበዋል። የአርማ ዩኒቨርሲቲ ፕሬዚዳንት ዶክተር ጀማል ዩሱፍ ድጋፉን ባበረከቱበት ወቅት እንደገለጹት ዩኒቨርሲቲው ከፕሮጀክት ኪዮር ለሚፍ ዲቨሎፕመንት ማህበር በውጭ ሀገራት ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም ከኢትዮጵያ አየር መንገድ ጋር በመተባበር የህክምና አገልግሎት መስጫ ቁሳቁሶችን የዛሬውን ሳይጨምር ለ45 የጤና ተቋማት በድጋፍ አከፋፍሏል ብለዋል። የህክምና መስጫ ቁሳቁሶችን በኦሮሚያ ክልል በተለያዩ ዞኖች ውስጥ ለሚገኙ የጤና ተቋማት እንዲከፋፈሉ በማድረግ የተቋማቱን አገልግሎት በማሻሻል ማህበረሰቡን ተጠቃሚ የሚያደርግ ስራ መከናወኑን ዶክተር ጀማል አስታውቀዋል። ድጋፉን በማስመልከት ፕሮጀክት ሄር ለሚፍ ዴቨሎፕመንት እና የዲያስፖራ አባላት የኢትዮጵያ አየር መንገድ ደግሞ አሜሪካ ውስጥ የተሰበሰበውን ቁሳቁስ ወደ ሀገር ውስጥ በነጻ በማጓጓዝ ከፍተኛ እገዛ ማድረጋቸው ሀረማያ ዩኒቨርሲቲም ድጋፍ ጫፉን ለታለመላቸው አካባቢዎች እንዲደርስ በማድረግ ውጤታማ ስራ ማከናወኑን ፕሬዚዳንቱ ገልጸዋል። በርክክብ ወቅት የማያ ከተማ ከንቲባ ዶክተር ኢፍራህ ወዚር ሐረማያ ዩኒቨርሲቲ የአካባቢውን ማህበረሰብ በትምህርት በጤና፣ በግብርናው በተለያዩ ዘርፎች ድጋፍ በማድረግ ከፍተኛ እገዛ እያደረገ መሆኑን ተናግሯል። ዩኒቨርሲቲው የአካባቢውን ማህበረሰብ ህይወት እንዲሻሻል እያከናወነ ለሚገኘው ስራ የከተማ መስተዳድሮ ምስጋና ያቀርባል ያሉት ከንቲባው ዛሬ በድጋፍ የተረከቡትን የህክምና አገልግሎት መስጫ ቁሳቁሶች ች በከተማ አስተዳደሩ ውስጥ ለሚገኙ የጤና ተቋማት በማከፋፈል ህብረተሰቡ እንዲጠቀምባቸው እንደሚያደርግ አስታውቀዋል። ሐረማያ ዩኒቨርሲቲ ባለፈው አንድ አመት ውስጥ ከአጋሮቹ ጋር በመተባበር ከአንድ ነጥብ ሁለት ቢሊየን የሚጠጋ ዋጋ ያላቸው የህክምና መስጫ ቁሳቁሶችን ለመንግስት የህክምና መስጫ ተቋማት መከፋፈሉን ከሐረማያ ዩኒቨርሲቲ የተገኘው መረጃ ያመላክታል። ወደ ሀገር አቀፍ ዘገባዎች ተሻግረናል። ትምህርት ሚኒስትሩ የ2017 ዓ ም የከፍተኛ ትምህርት ተቋማት መግቢያ ውጤትን ከ300 ወደ 297 ዝቅ አድርጓል። በሌላ ዜና ደግሞ የኢትዮጵያ እና የጅቡቲ ሎጂስቲክ ዘርፍ ለጠቃሚነት የሚያጠናክር የቴክኒካል ኮሚቴ ተቋቁሟል የሚሉት ዘገባዎች ይዘናል። ባህር ጠንክር ያቀርባቸዋል። ትምህርት ሚኒስቴር የ2017 ዓ ም የከፍተኛ ትምህርት ተቋማት መግቢያ ውጤት ከ300 ወደ 297 ዝቅ አድርጓል። ሚኒስቴሩ ከዚህ ቀደም ነጥባቸው ከ300 በላይ ወይም በመቶኛ ከ50 በመቶ በላይ ያስመዘገቡ ተማሪዎች ወደ ከፍተኛ ትምህርት ተቋማት እንዲቀላቀሉ ተደርጎ እንደቆየ ይታወሳል። ሚኒስቴሩ በ2017 ዓ ም የ12ኛ ክፍል ማጠናቀቂያ ፈተና አማካይ ውጤታቸው 49.5 እስከ 49.99 በመቶ ያመጡ ተማሪዎች ውጤታቸው ወደ 50 በ እንዲጠጋጋ መወሰኑን አመናግቷል። ይህን ተከትሎም ውጤታቸው ከ297 በላይ ወይም በመቶኛ 49.5 በመቶ በላይ ያስመዘገቡ ተማሪዎች ወደ ከፍተኛ ትምህርት ተቋማት ተቀላቅለው መማር እንደሚችሉ ትምህርት ሚኒስቴር አስታውቋል። የኢትዮጵያና ጅቡቲ ሎጂስቲክስ ዘርፉን ተጠቃሚነት የሚያጠናክር ቴክኒክ ኮሚቴ ተቋቁሟል። ቴክኒክ ኮሚቴውም የዘርፉን ችግር በጋራ በመፍታት ተጨማሪ የውጤት እድሎችን መፍጠር የሚያስችል እንደሆነ ተነገልጿል። ላለፉት ሁለት ቀናት በጅቡቲ ሲካሄድ የቆየው ሁለተኛው የኢትዮ ጅቡቲ የቢዝነስ ማስፋፊያ ጉባኤን ተጠናቋል። አዲስ አበባ የተካሄደው የመጀመሪያው ዙር ጉባኤ ክፍተቶችን በመለየት የመፍትሄ አቅጣጫዎች የዳሰሰ ሲሆን በሁለተኛው ዙርም ይህንን በመገምገም አቅጣጫ በማስቀመጥ የሚከታተለውን ቴክኒካል ኮሚቴ አቋቁሟል። ኮሚቴውም በሁሉም ሀገራት ከሎጂስቲክስ ዘርፉ ጋር ትስር ካላቸው ተቋማት የተውጣጣ ነው። የዘርፉን ጤናማነት በመጠቀም የዘመኑን ቴክኖሎጂ በማስታጠቅና ብቁ የሰው ኃይል በማፍራት ሌሎችም ዘርፎች እንዲተርፍ ማድረግ እንደሚገባም በመድረኩ ተጠቅሷል። ባለፉት ሶስት ዓመታት የጥጥ ምርታማነትና ጥራትን የሚያሻሽሉ ስራዎች በመከናወናቸው የሀገር ውስጥ ፍጆታን ከማሟላት ባሻገር የውጭ ምንዛሬ ገቢ እያስገኘ መሆኑን የግብርና ሚኒስቴር አስታወቀም። ኢትዮጵያ ለጥጥ ልማት አመቺ የሆነ ወደ 3 ሚሊዮን ሄክታር የሚጠጋ ለም መሬት እንዳላት የኢትዮጵያ ጨርቃጨርቅ ኢንዱስትሪ ልማት ኢንስቲትዩት መረጃ ያሳያል። መንግስት ለጥጥ ምርት ተስማሚ በሆኑ አካባቢዎች ያለውን አቅም በመጠቀም እየጨመረ የመጣውን የጥጥ ፍላጎት ለማሟላትና የዘርፉን አቅም ለመጠቀም እየሰራ ይገኛል። ለዚህም በጥጥ እሴት ሰንሰለት ላይ ያተኮረ ብሔራዊ የጥጥ ልማት የባለድርሻ አካላት ጥምረት እየተቋቋመ መሆኑንም የግብርና ሚኒስቴር አስታውቋል። የጥጥ ምርትና ጥራታቸውን በማሻሻል ኢንዱስትሪዎችን ፍላጎት ከመሟላት ባሻገር ለውጭ ገበያ የሚያቀርበውን መጠን ለማሳደግ እየተሰራ መሆኑንም በዘርፉ የተሰማሩ ባለሀብቶች ተናግሯል። በዘርፉ ከተሰማሩ ባለሀብቶች መካከልም መልካሙ አብርሃም መንግስት የውጭ ምንዛሬ ማሻሻያ ማድረጉ ለውጭ ገበያ የሚያቀርበው የጥጥ ምርት የተሻለ ዋጋ እንዲያወጣ በማስቻል ለውጥ አስገኝቷል ብሏል። ከውጭ ምንጮች ያገኘናቸው ዘገባዎች የሐማስ ባለስልጣን የትራምፕ የሰላም እቅድ የፍልስጤም ህዝብ ፍላጎት ችላ ያለ ነው አሉ። ሐማስ በጋዛ ዓለም አቀፍም የሚያረጋጋ ሀይል ይሰማራል መባሉም አዲስ የወረራ አይነት ነው በማለት ተቃውሞታል። ዘገባው የቢቢሲ ነው። ፍቃዱ በላይ አንድ ከፍተኛ የሐማስ ባለስልጣን የዶናልድ ትራምፕ የጋዛ የሰላም እቅድ የእስራኤልን ፍላጎቶች የሚጠቅምና የፍልስጤምን ሕዝብ ፍላጎቶችን ላያለ በመሆኑ ቡድኑ ላይቀበለው እንደሚችል ለቢቢሲ ገልጸዋል። ባለስልጣኑ በትራምፕ የሰላም እቅድ ላይ እንደተቀመጠው ሐማስ ትጥቁን ፈትቶ ለማስረከብ የመስማማት እድሉ ጠባብ መሆኑን ተናግረዋል። ሐማስ በጋዛ ዓለም አቀፍ የሚያረጋጋ ሀይል ይሰማራል መባሉን አዲስ አይነት ወረራ ነው በማለት ተቋሟል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የትራምፕን እቅድ ሰኞ እለት በዋይት ሀውስ በተገኙበት ወቅት ተቀብለዋል። ሐማስ እስካሁን ድረስ ይፋዊ ምላሽ አልሰጠም። የኳታር ውጭ ጉዳይ ጠቅላይ ሚኒስትር ሀማስ በዋይት ሀውስ የቀረበውን ምክር ሀሳብ ኃላፊነት በተሞላበት ሁኔታ እየተመለከተ ነው ነው ብለዋል። ስለ ሀማስ ድርድር እውቀቱ ያላቸው የፍልስጤን ባለስልጣን ለቢቢሲ ቡድኑ በጋዛ ና በሌላ አካባቢ የሚገኙ አመራሮችን ማሳተፉን ተናግረዋል። የቡድኑ ወታደራዊ አዛዥ ኢዝ አልዲን አልሀዳድ የቀረበው እቅድ ላይ ከመስማማት ይልቅ መዋጋትን እንደሚመርጡ እየተነገረ ነው። በቅርቡ ከጋዛ ውጭ ያሉ የሀማስ ባለስልጣናት ታጋቾቹ ላይ ቀጥተኛ ቁጥጥር ስለሌላቸው ከሚደረጉ ውይይቶች ገለል ተደርገውም ነበር። በርካታ ቀናትን ይወስዳል ተብሎ የሚጠበቀው የሀማስ ድርድር ሌሎች የፍልስጤ ሰዎችም አንጃዎችንም አቃጥተዋል። በመስከረም 26ቱ ጥቃት ላይ የተሳተፈውና የተወሰኑ እስራኤል ታጋጆችን ይዞ የነበረው የፍልስጤም እስላማዊ ጂሃድ ወይም በምህጻረ ቃሉ ፒአይጂ በመባል የሚታወቀው ታጣቂ ቡድን እቅዱን ማክሰኞ እለት ውድቅ አድርጓል። ሀማስ እቅዱን ለመቀበል ከባድ የሚያደርግበት ብቸኛ መደራደሪያ የሆኑት ታጋቾች ሁሉንም በአንድ ጊዜ እንዲያስረክብ የሚለው ክፍል ነው። ምንም እንኳ ዶናልድ ትራምፕ እቅዱን ቢደግፉትም እስራኤል ታጋቾቹን ከተቀበለች በኋላ በቅርቡ ዶሃ ላይ የሀማስ አመራር ለመግደል የአሜሪካን አለመስማማት ችላ በማለት እንዳደረገችው ወታደራዊ ዘመቻዋን ልትቀጥል ትችላል ትችላለች የሚል ጥርጣሬም አለ። ከዚህ በተጨማሪ የትራምፕ አስተዳደር ይፋ ያደረገው የጋዛ ካርታ አካባቢው ከግብጽ ጋር በሚዋሰንበት ደቡባዊ ክፍል ከወታደራዊ እንቅስቃሴ ነጻ ቀጠና እንደሚገነባ ያሳያል። ይህ እንዴት እንደሚተዳደር ይፋ ያልሆነ ሲሆን እስራኤል የምትሳተፍበት ከሆነ ለአለመግባባት መነሻ መሆኑም አይቀርም። እስራኤል ጠቅላይ ሚኒስትር ምንም እንኳን ሰኞ እለት በእቅዱ ላይ መስማማታቸውን ቢገልጹም ኔታንያሁ የእቅዱን በርካታ አካላት ወደ ጎን ሲሉ ተስተውለዋል። በኤክስ ገጻቸው ላይ ያጋሩት የቪዲዮ መልእክት እስራኤል ወታደሮች በጋዛ እንደሚቆዩና ሰማይ ፍልስጤምና አገርነት በኃይልም ቢሆን እንደሚቃወሙ ተናግረዋል። ይህ ከትራምፕ እቅድ በተቃራኒው የቆመ ሀሳብ ነው። ዜናዎቻችን እንደቀጠሉ ናቸው። የቀድሞ የኮንጎ ፕሬዚደንት ጆሴፍ ካቢላም በጦር ወንጀል ሞት ተፈረደባቸው። ጆሴፍ ካቢላ አሁን የት እንዳሉ እንደማይታወቅ ነው የተነገረው። ሄኖክ ግርማ ዝርዝሩን ይዞታል። የቀድሞ የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ጆሴፍ ካቢላ በሌሉበት በጦር ወንጀሎችና ሀገር መክዳት ወንጀሎች ሞት ተፈረደባቸው። ካቢላ ላይ ከቀረቡባቸው ክሶች መካከል በሀገሪቱ ምስራቃዊ ክልል ከፍተኛ ውድመት ያደረሱትን ኤም23 አማጽያን ይደግፋሉ የሚሉ ይገኝበታል። አርብ ዕለት የአገሪቱ ወታደራዊ ፍርድ ቤት በሀገር ክህደት፣ በሰብአዊነት ላይ በተፈጸመ ወንጀል እንዲሁም ግድያ፣ የወሲብ ጥቃት፣ ማሰቃየትና ማመፅን ጨምሮ በተፈጠሩ የጦር ወንጀሎች ጥፋተኛ ናቸው ብለዋል። ካቢላ ወንጀሉን አለመፈጸማቸውን ቢናገሩም ችሎት ፊት ቀርበው ግን ራሳቸውን አልተከላከሉም። የቀድሞ ፕሬዝዳንት ክሱን በዘፈቀደ የተመሰረተ ነው ያሉ ሲሆን ችሎቱን ደግሞ ለጭቆና መሳሪያ ሆኗል በማለት ውድቅ አድርገውታል። ጆሴፍ ካቢላ አሁን የት እንዳሉ አይታወቅም። የአምሳአራት ዓመቱ ካቢላ እንደ አውሮፓውያን አቆጣጠር በ2021 በጥይት የተገደሉት አባታቸው ላውረንትን በመተካት ለ18 ዓመታት አገሪቱን አስተዳድረዋል። ካቢላ እንደ አውሮፓውያን አቆጣጠር በ2019 ለፕሬዚዳንት ፊሊክስ ቲሽሴክዲ ያስረከቡ ሲሆን በኋላ ላይ ግን በመካከላቸው በተፈጠረ አለመግባባት እንደ አውሮፓውያን አቆጣጠር በ2023 በፈቃዳቸው አገሪቱን ለቀው ተሰደዋል። ባለፈው አመት ሚያዝያ ወር ላይ የቀድሞ ፕሬዝዳንት በሀገሪቱ ምስራቃዊ ክፍል ለሚካሄደው ደም አፋሳሽ ጦርነት መፍትሄ ለማምጣት እንደሚፈልጉ የተናገሩ ሲሆን በቀጣይ ወር በኤም 23 አማጽያን በተያዘችው ጎማ ከተማ ደርሰዋል። ይህንን ተከትሎም ፕሬዝዳንት ቺሴኬዲ ከኤም 23 ጥቃት ጀርባ ዋነኛ አንቀሳቃሹ ካቢላ ናቸው በሚል በመወንጀል እርሳቸው ላይ ክስ መመስረት እንዲያስችላቸው ሴናተሮች ያለመከሰስ መብታቸውን እንዲገፉ አድርገዋል። ለበርካታ አመታት የቆየው የአማጽያኑ ትግል ባለፈው አመት በሀገሪቱ ምስራቃዊ ክፍል በማዕድን በበለጸገችው አካባቢ የቡካቡ ከተማን እና ሁለት አየር መንገዶቿን በቁጥጥራቸው ስር ሲያውሉ ተባብሶ ቀጥሏል የመንግስታቱ ድርጅት ና የምዕራባውያን አገራት አማጽያኑን በመደገፍ እንዲሁም በሺዎች የሚቆጠሩ ወታደሮችን ወደ ኮንጎ በመላክ ጎረቤት ሩዋንዳን ይከሳሉ ኪጋሊ እጅ የለበትም ብላ በመካድ ግጭቱ ግዛቷን አልፎ እንዳይስፋፋ የመከላከል ስራ እየሰራች መሆኗን ተናቅራለች ባለፈው አመት ሀምሌ ወር በአማጽያኑ ና በመንግስት መካከል የተኩስ አቁም ስምምነት ቢፈረምም ግጭቱ ግን አሁንም ቀጥሏል። ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተካተላችሁት እንመስል ነበር። ዜናዎቹ ወደ ናንተ በማድረስ በኩል ምስጋናው ኃይል አብራችሁ ቆይታ አድርጌ ያለው ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ሰናይ ጊዜን እየተመኘ የኔም በዚህ አብቃው፣ ጤና ይስጥልኝ።